ጊዜው አልሄደም መቻለፋፍታ፣ ዛሬም ገልለን ይህን ያክል እንደዚህ የሚያዳረስ ነገርም የለንም። ይህን ደሞነሽ ሰሞኑ ሀይሚ ቡታጀራ ሄዳ ነበረ። እንግዲህ ያው ብሩኬ በጣም አዝኖ ነበረ። ሀይሚ ያው ቡታጀራ አልሄደችም፣ ብሩኬ ልትፈትነው ነው ያው ቡታጀራ ሄዳለሁ እያለችው የነበረ፣ ያው ሁላችሁም ታውቃላችሁ። ሀይሚ ያው ብሩኬ እንደሚወዳት እንደማይወዳት በብዙ ነገር ትፈትነዋለች ማለት ነው። ግን ብሩኬ ትታ ርቃ አትሄድም ማለት ነው። ብዙዎቻችሁ ሀይሚ በፍጹም እንደዚያ አታደርግም ብላችሁ ብዙዎቻችሁ የሀይሚ ደጋፊ ሆናቸዋል ማለት ነው። እኔም የሀይሚ ደጋፊ ነኝ። ምክንያቱም ያው ከዚህ በፊትም ሀይሚ የብሩኬ ብዙ በብዙ ነገር ትፈትነዋለች። ይወደኛል ወይስ አይወደኝም በማለት በብዙ ነገር ትፈትነዋለች። እንግዲህ ያው ሰሙኑ ወደ ቡታጀራ ሄዳለሁ ብላ ከብሩኬ ጋር በጣም እንትን ብለው ነበረም፣ እየፈተነችው ነበረ። ብዙዎቻችሁም ደግሞ ሀይሚ አታደርግም፣ ብሩኬም ትታ አትሄድም በማለት ብዙዎቻችሁ የሀይሚ ደጋፊ ሆናችኋል። እኔም እንደዛው ነው ማለት ነው። እና ያው ከአሁን በኋላ ያው ይበቃቸዋል። አሁን አመት ባላቸውም ደርሰዋል። እንግዲህ መለያየት የለባቸውም። በአመት ባል አንድ ላይ ተደስተው ስቀው ማሳለፍ አለባቸው እንጂ ተኮራርፈው ወይም ደግሞ ተጣልተው አመት ባላቸው ማሳለፍ የለባቸው ማለት ነው። ሲቀጥል ያው መጀመሪያ ብሩኬ እውነት መስሎት ነበረ፣ ግን በመጀመሪያ ነው የገባም ማለት ነው እርግጠኛ ነሽ አታደርግም? ሲያት አዎ እርግጠኛ ነኝ አላደረግኩም፣ ብላ ያው ምን አለች ማለት ነው። ሀይሚ እንደዛ አይነት አስቀያሚን ነገር በፍጹም አታደርግም ማለት ነው። ሲቀጥል ያው ብሩኬም አታስቀይመውም፣ ሁላችሁም ያው ታውቃላችሁ ማለት ነው። እና ያው አሁን አመት ባልደሰዋል ዘናፈታ እያሉ ማሳለፍ አለባቸው።